በኦሮሚያ ክልል የሰዎች እገታ ተጠናክሮ ቀጥሏል። የዓለም አቀፍ ቀይ መስቀል ኮሚቴ በፋኖ የተማረኩ የመከላከያ ሰራዊትን ጎበኙ። በጉራጌ ዞን ታጣቂዎች አራት ሰዎችን ገደሉ። እነዚህንና ሌሎችን ትክክለኛና ወቅታዊ ዜናዎችን ትቆመኩሙ ዘንድ አብራችን ቆዩ። በኦሮሚያ ክልል በሆሮ ጉድር ወለጋ ዞን አቢ ደንጎሮ ወረዳ ውስጥ የታጠቁ የአካባቢ ነዋሪዎችን በማገት ለቤዛ የሚሆን ገንዘብ እየጠየቁ መሆኑን የአካባቢ ምንጮች ገለጹ። ነዋሪዎቹ እንዳሉት ጥቃቱ ያተኮረው ካራ ዱርባ ተብሎ በሚጠራው ቀበሌ ውስጥ ሲሆን ታጣቂ ተዋጋዎቹ ሰዎችን በማገድ ከፍተኛ መጠን ያለው ገንዘብ እንዲከፍላቸው እያስገደ ነው ተባለ። በተጨባጭ እንደተገለጸው ታጣቂዎቹ ከሶስት የተለያዩ ቤተሰቦች የቤተሰብ አባላትን ካገቱ በኋላ እያንዳንዳቸው 300 ሺህ ብር ከፍለው እንዲለቀቁ አድርገዋል። በተጨማሪም አቶ በቀለል ሌንዲ የተባሉ አንድ ግለሰብ ታግተው 1 ሚሊዮን 500 ሺህ ብር ያመጡ መጠየቃቸውንና አሁንም ታጣቂዎቹ እንደሚገኙ ነዋሪዎቹ ስጋቶቸውን ተናግረዋል። ይህንን ተከትሎ የአካባቢው ማህበረሰብ ከፍተኛ የጸጥታ ስጋት ላይ መውደቁን በመግለጽ መንግስት የህዝቡ እንደነ እንዲያስከብር ጥሪ አቅርቧል። ነዋሪዎቹ እርስ በእርስም በአካባቢ ያለው የሰላም ሁኔታ አስተማማኝ እስኪሆን ድረስ ጥንቃቄ እንዲያደርጉ፣ በጋራ እንዲንቀሳቀሱ እና በአቅራቢያቸው ላሉ የፀጥታ ኃይሎች ጥቆማ እንዲሰጡ መልእክት አስተላልፈዋል። የሆሮ ጉድሩ ወለጋ ዞን በተለያዩ ጊዜያት በታጠቁ ቡድኖች እንቅስቃሴ ምክንያት የጸጥታ ችግሮች ከሚነሱባቸው የኦሮሚያ ክልል አካባቢዎች አንዱ መሆኑ ይታወቃል። በነዋሪዎቹ ለቀረበው አዲስ የጠለፋ ክስ ዙሪያ ከክልሉ መንግስትም ሆነ ከታጣቂዎች አመራሮች በኩል የተሰጠ ይፋዊ ምላሽ የለም። የዓለም አቀፍ ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ የ ፕሮግራም እና መከላከያ ኃላፊ ማርቲን ታልማን የዛሬ መልእክታቸው የጀመሩት ይህንን የማስተላለፋቸው ከአማራ ክልል ሰሜን ወሎ ከላሊበላ ከተማ ነው ብለዋል። ሲቀጥሉም በዚህ አካባቢ በመንግስት የጸጥታ ኃይሎች እና በፋኖ መካከል ባለፉት ቀናት ውያ ሲካሄድ ቆይቷል። በዚህም ግጭት በከፍተኛ ሁኔታ የተጎዱት በላሊበላ እና ወልዲያ መካከል የሚገኙ አነስተኛ መንደሮች፣ ከተሞች እና የገጠር ሰፈሮች ናቸው። በጦርነቱ በርካታ ወታደሮችና ታጣቂዎች ሙተዋል አልያም ቆስለዋል አለበለዚያም ተማርከዋል። እንዲሁም በአካባቢ እንቅስቃሴ በመገደቡ ሰላማዊ ኗሪዎች በከፍተኛ ሁኔታ እየተጎዱ መሆኑን ተናግረዋል። እርሳቸው እንደገለጹት ብዙ ሰዎች ወደ ጤና ማዕከል፣ ወደ ገበያና ወደ ትምህርት ቤት መሄድ አልቻሉም። ይህ እየሆነ ያለው ደግሞ የክረምቱ እርሻ መሰብሰብ የሚጀምርበት በዚህ ወቅት መሆኑን አስረድተዋል። እንደ ዓለም አቀፍ ቀይ መስቀል ኮሚቴ ተወካይነታቸው ወደ ስፍራው ተጉዘው በቆቦ ላሊበላና ወልዲያ ለሚገኙ ሆስፒታሎች ህይወት አድን መድኃኒቶችን መስጠታቸውን የጠቀ ተቀሰቷል ። እንዲሁም በርካታ ቁስለኞች እየታከሙበት ባለው ኩልመስክና ሙላ ጤና ጣቢያን ተመሳሳይ ድጋፍ ማድረጋቸውን አስታውቀዋል። ኃላፊው ጨምረውም ረቡለት መስከረም 28 ቀን 2018 ከሁለቱም ተፋላሚዎች አካላት ጋር በፈጸሙት ስምምነት መሰረት በከፋ ሁኔታ የቆሰሉ 16 ታካሚዎችን ከሙጃ ወደ ወልደያ ማዘዋወር መቻላቸውን ገልጸዋል። ይህም የፋኖ ታጣቂዎች የማረኩትን ወታደሮች ለቀይ መስቀል ኮሚቴ ለማስረከብ እና በተናጠል የወሰዱት እርምጃ አንዱ አካል መሆኑን አስረድተዋል። ኃላፊው ሲቀጥለውም ትላንት መስከረም 29 ደግሞ በፋኖ የተማረኩት የመንግስት ወታደሮችን የቀይ መስቀል ኮሚቴ አባላት መጎብኘት መቻላቸውን አስታውቀዋል። እነዚህ የተማረኩ ወታደሮች በሰሜን ወሎ ገጠራማ ክፍል ውስጥ እንደሚገኙና አያዛቸውን መገምገማቸውን አስታውቀዋል። ጨምሮም ሁለቱም ተፋላሚ አካላት ግጭትን በማስቆም በሰላማዊ መንገድ በውይይት ልዩነታቸውን እንዲፈቱ አሳስበዋል። በጉራጌ ዞን ታጣቂዎች ቢያንስ አራት ሰዎችን ሲገድሉ አስር ሰዎችን አፍነው ወሰዱ። ማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ግድያ መፈጸማቸው ተሰማ ተሰማ በአጎራባች ከሚገኙ የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ መሆናቸውን የገለጹ ታጣቂዎቹ በትናንትናው እለት ሚካኤል ቀበሌ ሰምሮ የሚባል አካባቢ ድርጊቱ መፈጸማቸውን ገልጸዋል። ከምሽቱ 12 ሰዓት አካባቢ ታጣቂዎች ወደ መንደሩ በመግባት በአካባቢው ነዋሪዎች ላይ የተኩስ ሩምታ የከፈቱ ሲሆን ቢያንስ አራት አርሶ አደሮች በጥይት ደብድበው ሲገደሉ፣ ሌሎች ሰዎች ደግሞ ቆስለዋል። የመንደሩ ነዋሪዎች ለዶች ቬሌ ሲናገሩ ነዋሪዎቹ በተኩስ ሩምታ ተደናግጦ መሸሽ ሲጀምሩ ታጣቂዎች 15 ያህል የመኖሪያ ጎጆችን ማቃጠላቸውን አስረድተዋል። ማምለጥ ያልቻሉት ሕጻናትና ሴቶች ጨምሮ አስር ሰዎች አግተው መውሰዳቸውንም ገልጸዋል። በጥቃቱ የተገደሉ ሰዎች የቀብር ሥነ ሥርዓት ዛሬ የተፈጸመ ሲሆን፣ የታገቱ ሰዎች በምን ሁኔታ ላይ እንዳሉ እስካሁን የታወቀ ነገር የለም። ይህ ጥቃት የተፈጸመው በዞኑ የተቋቋመው ኮማንድ ፖስት በአካባቢ ሰላምና ጸጥታ ላይ ግምገማ ማካሄዱን ባስታወቀበት ወቅት ነው። ኮማንድ ፖስቱ ትላንት በወልቂጤ ከተማ ባደረገው ግምገማ የማዕከላዊ እዝ ምክትል አዛዥ ሜጀር ጀነራል አብደሮ ከድር ተገኝተው ባደረጉት ንግግር በቀጠናው ኮማንድ ፖስቱ የብረተሰቡን ሰላምና ጸጥታ ለማስጠበቅ ያከናወናቸው ስራዎችን አበረታች ናቸው ብለዋል። በግምገማው ላይ ከፌዴራል ከኦሮሚያና ማዕከላዊ ኢትዮጵያ ክልሎች የተወጣጡ የሰላምና የጸጥታ ኃላፊ ተገኝተው እንደነበር መረጃዎች ገልጸዋል።